እንደምን ቆያችሁ። ዛሬም ልክ እንደ ወቶ በሌላ ቲቶር ወይም ማጠናከሪያ ትምህርት ተገናኝተናል ማለት ነው። ከዚህ በፊት የሰራውላችሁ ቪዲዮ ስለ አካፋዮች፣ የጋራ አካፋዮች እንዲሁም ደግሞ ትልቁ የጋራ አካፋዮች የቁጥሮች ከሁለት ሁለት እና ከዛ በላይ ለሆኑ የቁጥሮች የጋራ አካፋያቸው እንዴት አድርጋቸው እንደምትፈልጉ እንዲሁም ደግሞ ከነዛ የጋራ አካፋዮች ውስጥ ደግሞ ትልቁ የጋራ አካፋ የጋራ አካፋ ያለ ከዛ ትልቁ የጋራ አካፋ እንዴት አድርጋችሁ እንደምታገኘው በሁለት አይነት መንገድ አሳይቻችኋለሁ ማለት ነው። ስለዚህ እሱንም አይጠበቅባቸዋል። ዛሬ የጀላችሁ የቀረብኩትን እዛው ስድስተኛ ክፍል ላይ የጋራ ብዜቶች ናቸው። ከጋራ ብዜቶች ውስጥ ደግሞ ትልቁ የጋራ ነው ትንሹ የጋራ ብዜት እኔም ተሳስቻለሁ ማለት ነው። አብዛኛው ጊዜ ልጆች አንድ ነገር ይቸገራሉ፣ ትልቁ የጋራ ብዜትና ትንሹ የጋራ ብዜት ይቸገራሉ አብዛኛው ተማሪ ማለት ይችላሉ። ትልቁ የጋራ ብዜት ከተባላችሁ ብዜት የአንድ ቁጥር ብዜት ማቆሚያ የለውም። ኢንፋይናይት ነው ወይም እልቆቢስ ነው። ይቀጥላል። ቁጥሩ እስካልተገደበ ድረስ ይቀጥላል። ለምሳሌ የሁለት ብዜት ካልኩኝ 0፣ 2፣ 4፣ 6፣ 8 እያለ ይቀጥላል። ካልተገደበ ማለት ካልታዘዘን በስተቀር ከነዛ ውስጥ ደግሞ ሁለት የጋራ ብዜቶቹ ከሌላ ቁጥር ጋር የጋራ ብዜት ካለው የጋራ ብዜት ይባላል። ወደኋላ ልመልሳችሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ አትዘንጉ። ይህ ለስድስተኛ ክፍል የተዘጋጀ ለሚኒስትሪ ተፈታኝ ተማሪዎች ተከታተሉ። እዚህ ጋር እንደምትመለከቱት ምዕራፍ አንድ ላይ ነው። ዛሬ የምናየው እንደነገርኳችሁ የጋራ ብዜቶች ነው። የጋራ ብዜቶች ምን ይመስላሉ? አብረን እንያቸው። የጋራ ብዜት ሲባል አንድ ሙሉ ቁጥር ለሁለት ወይም ከሁለት በላይ ለሆኑ ሙሉ ቁጥሮች ብዜት ከሆነ ምንድን ያልኩት አንድ ሙሉ ቁጥር ለሁለት እና ከሁለት በላይ ለሆኑ ሙሉ ቁጥሮች ብዜት መሆን ከቻለ ቁጥሩ ያ ቁጥር የጋራ ብዜት ይባላል። ስለዚህ የጋራ ብዜት የሚለው እዚህ ላይ እናቆንቆጫዋለን ማለት ነው። ለምን በምሳሌ አናያቸውም? በምሳሌ ደግሞ አብረን እንየው። በነገራችን ላይ እዚህ ጋር የ12 የ48 የጋራ ብዜት ፈልጉ። ከጋራ ብዜት ደግሞ ትንሹ የጋራ ብዜት አብዛኛው ጊዜ ተማሪዎች የሚሸወዱት የጋራ ብዜት ሲባሉ ዜሮ፣ ትንሹ የጋራ ብዜት ዜሮ ትንሹ የጋራ ብዜት መሆን አይችልም። ዜሮ የማንኛውንም ሙሉ ቁጥሮች ብዜት ነው። አስታውሱ፣ ልብ በሉ። በሁለተኛ መንገድ በሁለተኛ መንገድ ነው የማሳያችሁ የመጀመሪያው በመተንተም ማሳያችሁ ሁለተኛው ደግሞ በብቸኛ ትንትን ቁጥሮች ብቸኛ ትንትን ቁጥሮች ከዚህ በፊት በደንብ አርጌ አብራሪች የላችኋለሁ ምናልባት ያን ቪዲዮ ያላያቸው ተማሪዎች ካላችሁ ብቸኛ ትንትን ብቸኛ ቁጥሮች የሚባሉት ላይ ሁለት ሶስት አምስት ሰባት አስራ አንድ አስራ ሶስት ለምን እንደዚህ ተባሉ ካላችሁኝ ደግሞ አሁን የጠራሁላቸው ቁጥሮች በሙሉ አካፋዮቻቸው አንድ አንድ ነው። ለአንድና ለራሱ ሁለት ቁጥር ሰዱ። ለአንድ ቁጥር ይካፈላል፣ ለሁለት ቁጥር ይካፈላል። አምስት ሰዱ ወይም ሶስት ሰዱ። ሶስት ቁጥር ብትወስዱ ለአንድ ቁጥር መካፈል ይችላል፣ ለሶስት ቁጥር። ከዛ ውጭ ለሌላ ቁጥር መካፈል አይችልም። እስኪ ስድስት ቁጥር ሰዱ። ስድስት ቁጥር ለአንድ ይችላል፣ ለሁለት ቁጥር ይችላል፣ ለሶስት ቁጥር ይችላል፣ ለስድስት ቁጥርም ይችላል። ስለዚህ ብዙ አካፋይ ካለው ተተንታኝ ቁጥር ይባላል። አንድና ራሱ በአንድና በራሱ ብቻ የሚካፈል ቁጥር ከሆነ ደግሞ ብቸኛ ቁጥር ይባላል። ስለዚህ ብቸኛ ትንትኖች አሉ ማለት ነው። ሰው አሁን ሌላቸው የፈለግኩት ምንድነው? አሁን እዚህ ከጀርባ የምትመለከቷቸው ሁለቱን ቁጥሮች አንደኛው በአብዢ ዛፍ እንዴት አድርገ መጠቀም እንዳለብን ተማሪዎች፣ አንገታቸውን ቃቅ አርጎን ይዛቸው ምንም አይችሉትም። አንዳንድ ተማሪ ኦፍኮርስ እስኪ እንፈልግላቸው። ወደ ሳና በዛ የ12 አብዢዎች 0 12 24 12 12 እየጨመራችሁ መሄድ ነው። 36 48 50 ከዚህ በላይ መጥቀስ እኔም ይሰለቸኛል፣ አልቆጥራቸውም። 48 የ48 አካፋዮች አሚን አብዢዎች 0 48 96 እያል ይቀጥላል ቅድም እንደነገርኳችሁ መቆም የለውም አሁን ለምን እዚህ ጋር እንዳቆም ይገባችኋል ብዬ ተስፈረጋለሁ ቢኮዝ አርባ ስምንት የሚባል ቁጥር አግኝቻለሁ ሌላ ምን አስለፋኝ ለምን ለፋለሁ ሰው እዚ ጋ አርባ ስምንት አለ እዚጋ አርባ ስምንት አግኝቻለሁ ማለት አርባ ስምንት ስላገኘሁ መልፋት አይጠበቅብኝም ስለዚህ የጋራ አካፋዮቻቸው ከጋራ አካፋዮቻቸው ውስጥ ማን ታገኛላችሁ ዜሮ የጋራ አካፋይ ነው 48ን የጋራ አካፋይ ነው። ቢኮዝ ምን ብዬ ነበር ቅድም ዜሮ የማንኛውን ሙሉ ቁጥር የጋራ አካፋይ መሆን ትችላለች። የማንኛውን ሙሉ ቁጥሮች ሰው የጋራ አካፋዮቹ በትንሹ የጋራ አካፋይ እኩል ነው ዜሮ 48 ሜቢ 96 ሊሆን የሚችልበት አጋጣሚ ይኖራል። ኮርስ ኦፍኮርስ 1 በ24 ብናካፍለው ይሄን እስኪ እስኪ 96 ሲካፈል ለ24 ያማራት በ2 በ2 በሁለት በ2 ለካ 12 ነው 12 ነው 12 ከሆነ እዚህ ጋር 12 እናደርጋለን። በ2 በ2 እናደርጋቸው፣ 36 በ2 6 ኦ ይችላል። ስለዚህ 96 መግባት ይችላል። አሁን ከጠቀስኩላችሁ ቁጥሮች ውስጥ ደግሞ የትኛው ነው የምትወስዱት? ትንሹ አደራ፣ አሁንም ዜሮ ነው እንዳትሉኝ። እሺ ስንት ነው? አርባ ስምንት ነች ትንሹ የጋራ ብዜታችሁ አርባ ስምንት ሰው እዚህ ጋር እንደምትመለከቱት እቺ የጋራ ጥሎብኝ ይህን ነገር አሁን በጣም አሰልቺ ስለሆነ ክላስ ውስጥ ራሱ ተማሪዎችን በምናስረዳበት ሰዓት ትንሽ ችግር አይጋባሉ። ግን የተሻለ ነው አብዢ ዛፍ አብዢ ዛፍ ላይ በደንብ አስረዳለ። ተከተሉኝ አሁን ምንድን ነው የምናረጋቸው የአስራ ሁለት አብዢዎች የአስራ ሁለት ብቸኛ ትምትን ስናስቀምጠው በሁለት ስድስት በሁለት ሶስት በሁለት አይችልም ምን አስለፋ በሶስት አንድ። ስለዚህ በብቸኛ ትንታኔ ሲገለጽ ሁለት ርቢ ሁለት ሲባዛ በ3 ሁለት ጊዜ ሁለት አራት አራት በ3 12። ለምን ብቸኛ ትንታኔ ተባለ? በማን በማን ተገለጸ? በሁለትና በ3 ቁጥር ተገልጿል። ማን 12 ኦኬ እስኪ አርባ ስምንት ነው 48 በሁለት

አይባልም። ሦስት በሦስት አንድ። ስለዚህ አንድ ሁለት ሦስት አራት። ማን ነው? ሁለትን ስንት ጊዜ? አራት ጊዜ ሲባዛ ሶስት። yes ትክክል ነው። አሁን የጋራ የሆነውን ብቸኛ ስንት የተገለጸ ማነው? በሁለት ቁጥር ነው። በሁለት በሁለት ማን አለ? እዚህ ጋር ሁለት አለ ግን ሁለት አለኝ። ኦኬ፣ ሁለት ጻፉት። ርቢ ሁለት ነው። ርቢ ስንት ነው? አራት ነው። ከላይ ርቢ ሁለት የያዘውን እቶው ነው። ርቢ አራት የያዘውን እጽፈዋለሁ። አራት ሲባዛ እዚህ ጋር ሶስት ቁጥር አለ እዚህ ጋርም ሶስት ቁጥር አለ። ሶስት ቁጥር ኖረም አልኖረም ይጻፋል። ሶስት ቁጥር አንዱ ጋር ካለ ሌላው ጋር እንኳን ባይኖርም ትጽፉታላችሁ። ላሳያችሁ ሶስት ይሄ ስንት ነው የሚሆነው? 16 አይደል፣ ይሄኛው 16 ይመጣል። 16 ሲባዛ በ3 48 አያችሁ፣ ከቅድም ከሰራሁት ጋር እኩል መጥቶልኛል ማለት ነው። ቅድም የሰራሁት ምንድን ነበር? 48 ነበር። እዚህ ጋር 48 የሰራሁላችሁ ማለት ነው። ስለዚህ እንደዚህ አድርገን በቀላሉ መስራት ማግኘት እንችላለን። አንድ ነገር አንድ ነገር ልጨምርላችሁ፣ ለምሳሌ ሁለት ርቢ አራት ሲባዛ ሶስት ርቢ ሁለት ሲባዛ አራት ርቢ አምስት እና ሁለት ርቢ አምስት ሲባዛ ሶስት ሲባዛ አራት ሲባዛ አምስት ብትባሉ ይሄ አባስታችሁት የሆነ ቁጥር ይሰጣችኋል። ግልጽ ነገር ነው። ይሄኛውም ቁጥር አባስታችሁት የሆነ ቁጥር ይሰጣችኋል። ያ ማለት ተባስቶ እኩል ሆናል። እኩል ሆነ ቁጥር አለ። እኔ ሷር ነው የሚፈለግኩት። አሁን የፈለኩት ምንድ ተማሪዎች ከነዚህ ቁጥሮች ውስጥ ትጋብ እንድታደጋችሁ ትፈልጋላችሁ። ትጋብ እንዴት ማግኘት ትችላላችሁ? ልክ ሁለት ሁለት ግን ርቢ ስንት አምስት ሁለት ርቢ ሁለት ርቢ አምስት ሲባዛ፣ ይህን ጨረስኩ። ሶስት ርቢ ሁለት ሶስት ይሄ አይፈለግም። ከላይ ያለውን ትወስዳላችሁ። ሶስት ርቢ ሁለት ሲባዛ እዚ ጋ አራት ርቢ አምስት አለ እዚ ጋ አራት አለ። ይሄ አልፈልጎም። ትንሽ ርቢን አለ አራት ርቢ አምስት ሲባዛ እዚጋ አምስት አለ። እዚ ጋ ግን አምስት የለም። አምስትን ጻፉት። ምንድነው ይሄ? ትጋብ የማ የነዚህ ሁለቱን ቁጥሮች ትጋብ። ለዛሬ ይዤላችሁ የቀረብኩት ይሄን ይመስላል። ከዛሬ ቲዩቶር ላይ መልካም ነገር እንዳገኘት ተስፋ አድርጋለሁ። ተባካችሁ ደግማችሁ ደጋግማችሁ አጥሎ ሂሳብ አልገባኝም የሚባል ነገር የለም። ስለዚህ ይህ ይላችሁ ቀርብ ያለው በቀጣይ ደግሞ እናንተ ኮሜንት ላይ አስቀምጡልኝ እንሰራላችኋል ማለት ነው። እንዲሁም ሌላ ደግሞ ጀኔራል ሳይንስን በዛው እንቀጥልበታለን። ስለዚህ ለዛሬ የነበረን ቆይታ ይመስላል ከዛሬ ትምህርት ላይ መልካም ነገር እንዳገኛችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ግን ሰብስክራይብ አርጉ አትርሱ። ሰብስክራይብ አርጉልን።